ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ላይክ እንዲሁም ሰብስክራይብ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በዛሬ ቪዲዮአችን የምናየው ሃው ቱ ካልኩሌት ኦቨር ታይም ፔመንት የሚል ቶፒክ ላይ ነው ዲስከሽን የምናደርገው። እንዴት ቀለል ባለ መልኩ የትርፍ ሰዓት ክፍያን ካልኩሌት እናደርጋለን የሚለውን ነው ማሳያችሁ በዚህ ቪዲዮ። ወደ ቪዲዮ እንግባ። በመጀመሪያ ኦቨርታይም የሚባለው ሀሳብ ምንድን ነው? ሰራተኛው ወይም ደግሞ ተቀጣሪው ሬጉላር ከሆነው የስራ ሰዓት ወይም ደግሞ የስራ ቀን በተጨማሪ ለሰራቸው ጊዜያቶች የሚከፈል ክፍያ። ሶ እዚህ ጋር ያለው አማውንት ወይም ደግሞ እዚህ ጋር ያለው ክፍያ ብዙ ሰዓት ስለሰራው ነው ማለት ነው። በቀኑ ስምንት ሰዓት መስራት ሲጠበቅብኝ ከስምንት ሰዓት በላይ ስለሰራው ወይ ደግሞ የረፍት ቀኔን ስለጠቀምኩ አዘርዋይስ ካላንደር የሚዘጋበት ቀን ላይ ገብቼ ስራዬን ስለሰራው የሚከፍለኝ የተጨማሪ ሰዓት ክፍያ ነው ማለት ነው። ኦቨርታይም የኢትዮጵያን ሕግ መሰረት ካደረግን አርቲክል 33 በፕሮክላሜሽን ነምበር 64 1975 ን መሰረት አድርገን ነው ዲስካስ የምናረገው። ኦቨርታይም ክፍያ ሊሰላ የሚገባባቸው መንገዶች ያብራራል። ስለዚህ እዚህ ጋር የምንጠቀምባቸው ሜቴዶች ለሁሉም አይነት ሰራተኞች ወይም ደግሞ ለሁሉም አይነት አሰሪዎች ይሆናል፣ ኮሌጆች ኤንጂኦ ፐብሊክ ኢንስቲዩሽን እንደዚህም ደግሞ ፕራይቬት ካምፓኒዎች ለሰራተኞቻቸው እንዴት የኦቨርታይም ክፍያን ካልኩሌት እንደሚያረጉ የሚያሳይ ቪዲዮ ነው የሚሆነው። አፕዴቶች በሚኖሩ ጊዜ የፌዴራል ነጋሪት ጋዜጣ ላይ ማሻሻያዎች ወይም ደግሞ የተስተካከሉ አማውንቶች ፖስት ይደረጋሉ። በዚህ ቪዲዮ ውስጥም የበፊቱንም እንደዚሁም ደግሞ የተሻሻሉ ሬቶችን ለማካተት ሞክሬያለሁ። የመጀመሪያው ስቴፕ የሚሆነው ዲተርማይን the employees hourly ሬት ነው የሚሆነው የሰራተኛውን hourly ሬት ካልኩሌት ማድረግ የመጀመሪያው ስቴፓችን የሚሆነው በኦቨርታይም ካልኩሌሽን ውስጥ ይህም ማለት ምንድነው? በሰዓት ምን ያክል እንደሚከፈለው ካልኩሌት እናደርጋለን። የኢትዮጵያ ሌበር ሎው ምንድነው የሚላል የሰዓት ክፍያ ካልኩሌት ስታደርጉ የምትጠቀሙት ቤዚክ ሳላሪው መሆን አለበት ነው የሚላል። አንዳንድ ሀገራት ላይ ግሮስ ሳላሪው ወይም አበሎች ኦቨርታይሞች፣ እንደዚሁም ደግሞ ሌላም አይነት ኮሚሽኖች እና ቦነሶች የተደመሩበትን ግሮስ ካልኩሌት ለማድረግ ይጠቀማሉ። እኛ ሀገር ግን መነሻ ደመወዙ ነው ሬቱን ወይም ደግሞ ሀውሊ ሬቱን ካልኩሌት ለማድረግ የምንጠቀምበት። ይሄ ከሆነ ደግሞ በወር የሚከፈለውን ክፍያ በወር ውስጥ ለሰራቸው ጊዜያቶች ነው የምናረገው። በቀን ውስጥ ስምንት ሰዓት ይሰራል። ስለዚህ አምስት የስራ ቀናቶች ካሉት በሳምንት በሳምንት ውስጥ አርባ የስራ ሰዓታት አሉ ማለት ነው። አርባ የስራ ሰዓቶች ካሉ ደግሞ አራት ነጥብ ሶስት ሶስት ሳምንት ሀብቶች ውስጥ በወር አሉ ተብሎ ስለሚታሰብ አብራራላችኋለሁ። መቶ ሰባ ሶስት የስራ ሰዓት ይኖረናል ብለን እናስብ የምናደርገው ክላሪፋይ ላድርግላችሁ እዚህ ጋር ያለውን ሀሳብ፣ ወርኪንግ ሀወርስ ፐር ደይ። አንድ ሰራተኛ በቀን እንዲሰራ ኤክስፔክት የሚደረገው ለስምንት ሰዓት ነው። ሶ የስራ ቀናቶቹ ደግሞ ከሰኞ እስከ አርብ ካሆኑ አምስት የስራ ቀናቶች አሉ ማለት ነው። በእያንዳንዱ ቀን፣ ሰኞ እለት፣ ማክሰኞ እለት፣ ሮብ እለት ስምንት ስምንት ስምንት ሰዓት እየሰራ ለአምስት ቀን አርባ ሰዓት ይሰራል ማለት ነው። በአንድ ሳምንት በአንድ ሳምንት ውስጥ አርባ ሰዓት ሰራ ማለት ደግሞ በወር ውስጥ አራት ሳምንት አለን። ሶ ወደ ወር ስንቀይረው አንድ መቶ ስልሳ ሰዓት ይኖረናል ማለት ነው። ስለዚህ ደሞዛችሁ ወይም ደግሞ መነሻ ደሞዛችሁ አስር ሺ ብር ቢሆን አስር ሺ ሲካፈል ለመቶ ስልሳ ተደርጎ ሃወርሊ ፔይመንታችሁ ስልሳ ሁለት ነጥብ አምስት ይሆናል ማለት ነው። አንድ ቀን ሙሉ ብትሰሩ ደግሞ በእያንዳንዱ ሰዓት 62.5 ስለሆነ ለ8 ሰዓት ያክል ብትሰሩ 500 ብር ይኖራቸዋል ማለት ነው። ለአንድ ሳምንት ብትሰሩ ደግሞ በእያንዳንዱ ሰዓት 62.5 እየተከፈላችሁ በእያንዳንዱ ቀን 500 ብር፣ 5 የስራ ቀናት 2500 ብር ይኖራቸዋል ማለት ነው። ስለዚህ በሁለት ሳምንት 5000 ብር፣ በአራት ሳምንት ወይንም ደግሞ በአንድ ወር 10000 ብር ይኖራቸዋል ተብሎ ነው አሲዩም የሚደረገው። ይህ ካልሆነ ደግሞ ሌላኛው ሊሆን የሚችለው ምንድነው? የስራ ቀናቶቹ እስከ ቅዳሜ ቢሆኑ ከሰኞ እስከ አርብ መሆኑ ቀርቶ በሳምንት ውስጥ የስራ ቀናቶቹ 6 ቀናት ቢሆኑ ዊክሊ 48 ሰዓት ይሰራል ማለት ነው። ተጨማሪ 1 8 ሰዓት ስለሚኖረው ሶ በአራት ሳምንት ውስጥ ደግሞ 48 ሲባዛ በአራት ሳምንት ስናደርገው 192 የስራ ሰዓታት ይኖረናል ማለት ነው። ሶ 10000 ብር ሰላሪ የሚከፈለኝ 192000 ብር ሰርቼ ነው ማለት ነው። ሀወርሊ፣ ስንሰራው 5208 በቀን ስንሰራው 1416 በሳምንት ስናደርገው ግን 2500 ብር ማለት ነው። ሶ እዚህ ጋር ግን እኔ እየተጠቀምኩት ስታንዳርድ ኮንቨርተር ስለነበረ አንድ ወር ስንት ሳምንት ነው ኮንቨርት አድርግልኝ ስንለው ወደ አራት ነጥብ ሶስት አራት አምስት እያለ የሚቀጥል ቁጥር ነው የሚያመጣለን። ስለዚህ እዚህ ጋር እንደምታዩት አርባ ሰዓት ሲባዛ በአራት ነጥብ ሶስት ሶስት ሳምንት 173 ታሪክ ያለው እዚህ ጋር ያንን ልታዩት ትችላላችሁ። ስለዚህ የመጀመሪያው ኮንዲሽን የሚሆን ኦቨር ታይም ስንሰራ ክፍያውን ወደ ሰዓት መቀየር ነው ማለት ነው። በነጮቹ ከሆነ ሳምንታዊ ክፍያውን በእኛ በሃበሾቹ ከሆነ ደግሞ ወራሃዊ ክፍያውን ወደ ሰዓት እንቀይረዋለን ማለት ነው። ሁለተኛው ስቴፕ ምንድነው የሚሆነው የኦቨር ታይሙን ታይፕ መለየት ይኖርባቸዋል መቼ ነው የተሰራው የሚሆነው ምሽት ላይ ኖርማል ቀን፣ ምሽት ላይ ነው የተሰራው፣ ለሊት ላይ ነው የተሰራው፣ የሳምንት የረፍት ቀን ነው ወይስ ደግሞ ካላንደር የሚዘጋበት ፐብሊክ ሆሊዴ ነው የሚለው የኦቨርታይም ታይም ዲተርማይን ማድረግ ይኖርባቸዋል። ምክንያቱ ኖርማል ኦቨርታይም ከሆነ ዴይታይም ከሆነ በፊት በሰዓት የሚከፈለው በአንድ ነጥብ አምስት ተባዝቶ ስለሆነ የሚከፈለው፣ ለሊት ላይ ከሆነ ደግሞ የሰራው ማለትም ከምሽቱ አራት ሰዓት እስከ ጠዋቱ አስራ ሁለት ሰዓት ባለውስጥ ከሆነ ደግሞ በፊት በሰዓት የሚከፈለውን

ይህንን ቴብል በደንብ ተመልከቱት። ቪዲዮ ላይ ታያችሁ ስለሚችል ፓውዝ አድርጋችሁ እያንዳንዱን ሀሳብ ብታነቡት ሪኮመንድ እናደርጋችኋለሁ። የኦቨርታይም ታይማችን ለምሳሌ ሬጉላር ኦቨርታይም የሚባለው መሽ ነው፣ ስራው የተሰራው በኖርማል ዴይሊ ሀወር ከሆነ ነው የሚ እዚህ ጋር ያለው ሌጋል ኮንዲሽን ምንድን ነው? ስፔሻል ኬዞች የሚኖሩ ከሆነ ማለትም አክሲደንት ኖሮ ወይም ደግሞ አርጀንት የሆነ ወርክ በመኖሩ ምክንያት አዘርይዝ ፎርስ ሜጀሮች በመኖራቸው ምክንያት ካልሆነ ደግሞ አብሰንት የሆነውን ሰራተኛ ሰብስቲት ለማድረግ በኖርማል ደይ ይሄ ማለት እስከ ምሽቱ አራት ሰዓት ድረስ ባለው ውስጥ ከሰራችሁ በፊት በሰዓት የሚከፈላችሁ አንድ መቶ ሀምሳ ፐርሰንት ከፍ ይላል። ስለዚህ የሰዓት ክፍያይን ኦርዲነሪ ሀወርሊ ሬቱ ሲባዛ በአንድ ነጥብ አምስት ተደርጋ ለእያንዳንዱ ሰዓት የምትሰራለኝ ማለት ነው። ናይት ኦቨርታይም የሚባለው ታይም ኦቨርታይሙ ፐርፎርም የተደረገው ከአስር ሰዓት ፖስት ሚሪዲያን እስከ ስድስት ሰዓት አንቲ ሚሪዲያን ነው የሚለው ይህንን ሰዓት ወደ ኢትዮጵያ ታይም ስንቀይረው አስር ሰዓት ምንድነው ምሽት አራት ሰዓትን ስለሆነ ለሊቱን ከበር ያድርጉ እስከ ጠዋቱ አስራ ሁለት ሰዓት ድረስ ያሉ የስራ ጊዜያቶችን ነው ስለዚህ መቶ ሰባ አምስት ፐርሰንት የሰዓት ክፍያዬ ከፍ ትላለች። በዚህ ሰዓት የሚከፈለኝ ክፍያ እያንዳንዷ በፊት በሰዓት ከሚከፍለኝ በ1.75 ታባስታ ነው። ይሆን ዊክሊ ረስት ደይ ከሆነ የሳምንት የረፍት ቀኔ ከሆነ ግን ሰራተኛው የግድ ኮምፐንሴት የሚያረግበት ሌላ ቀን ሊሰጠው ይገባል። ካልሆነ ደግሞ ክፍያ ሊኖረው ይገባል። የሚከፈለው ክፍያ ግን በፊት በሰዓት ከሚያገኘው በሁለት እጥፍ ከፍ ያለ ነው ማለት ነው ሁለት መቶ ፐርሰንት ከፍ ይላል ማለት ነው። ኦቨርታይሙ በፐብሊክ ሆሊዴ የሚባለው ካላንደር የሚዘጋባቸው ቀናቶች ከሆኑ ኦፊሻል የሆኑ የመንግስት ፐብሊክ ሆሊዴ ከሆኑ ኤክስትራ ታይም ስለማይኖራቸው ወይም ደግሞ ያንን የሚያካክሱበት ኮምፐንሴሽን ሬት ስለማይኖር ክፍያው ነው የሚሰራላቸው። ግን ክፍያው በ2.5 ተባዝቶ ነው በኖርማል የስራ ቀን ሲገቡ በአንድ ሰዓት የሚከፈላቸው ክፍያ ሲባዛ 2.5 ተደርጎ 250% ከፍ ብሎ ነው የሚከፈለው ማለት ነው። እዚህኛው ቴብል ላይ የተለያዩ ሀገራትን የኦቨርታይም ሩል እንደዚሁም ደግሞ ራይት ኮምፔር የምታረጉበት ቪዲዮ አስቀምጫለሁ። ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ሲሆን የኦቨርታይም ሩላቸው ምንድነው የሚለው በሳምንት ውስጥ 40 የስራ ሰዓቶች በላይ ከሰራው እያንዳንዱ ሰዓት በ1.5 ዶላር። ዩናይትድ ኪንግደም ከሆነ ደግሞ ሌጋል የሆነ ሬት የለውም፣ ግን እንደ ኤምፕሎየሩ ፖሊሲ ኦቨር የሰራውበት ሰዓት በአንድ ነጥብ ሁለት አምስት እየተባዛሽ በፓውንድ ትከፈለኛለች። ካናዳ ሲሆን፣ ዩናይትድ አረብ ኤምሬት ሲሆን፣ ኢንዲያ ሲሆን፣ ኬንያ እንደዚሁም ደግሞ ሳውዝ አፍሪካንና የቻይናን የኦቨርታይም ሩል የኦቨርታይም ሬት ከካልኩሌሽኖቹ ኤግዛምፕልና ከፔይመንት አማውንቱ ጋር እዚ ጋር በቴብል አስቀምጬላችኋለሁ። ቪዲዮን ፓውዝ አድርጋችሁ ዲቴል የሆኑ ቁጥር ልታዩት ትችላላችሁ እኔ ግን ወደ ገጣዩ ስቴፕ ለላፍ ሶስተኛው ስቴፕ የሚሆነው ምንድነው በኦቨር ታይም ካልኩሌሽን ውስጥ ኮምፒውት ኦቨርታይም ሬት ነው የሚለው የኦቨርታይም ሬታችንን ካልኩሌት እናደርጋለን ሃወርሊ ሬት በሰዓት የሚከፈለው ሲባዛ የኦቨርታይም ማልቲፕላየር ዊች ሚንስ የሰራበት ሰዓት ማለት ነው ለምሳሌ በሰዓት የሚከፈላችሁ አስር ብር ቢሆን ስለዚህ ዴይ ታይም ከሆነ ኦቨርታይም የሰራችሁት ቀን ላይ እስከ ምሽቱ አራት ሰዓት ባለው ጊዜ ላይ ከሆነ የሰራችሁበት ሰዓት ሲባዛ በ1.5 ነው። ለምሳሌ ሚከፈላችሁ ኦርዲነሪ ሃውርሊ ሬታችሁ በኖርማል የስራ ሰዓት ስትገቡ ሚከፈላችሁ አስር ብር ቢሆን በ1.5 ይባዛና እያንዳንዷ ሰዓት በ15 ብር ነው የምትያዝላችሁ፣ በአስር መሆኗ ይቀር ነው። ሆሊዴይ ከሆነ ደግሞ በ2.5 ነው። ስለዚህ አስር ብር ነው በ2.5 ይባዛና እያንዳንዷ ሰዓት በ25 ብር ሒሳብ ነው የምትሰራልኝ ማለት ነው። ዊከንድ ረስት ከሆነ ደግሞ በሁለት ትባዛለች። ስለዚህ አስር ብር ነው በኖርማሊ የስራ ሰዓት የሚከፍለኝ አሁን ግን የሳምንት የረፍት ቀን ሌ ስለሆነ እየገባ ያለሁት በእያንዳንዷ ሰዓት ሀያ ብር ይሆናል ማለት ነው። ኒር ናይት ከሆነ ወይም ደግሞ ለሊት ላይ ባሉ ጊዜያቶች ከሆነ ግን በፊት የሚከፍለኝ አስር ብር ነው በአንድ ነጥብ ሰባት አምስት ተባዝቶ አስራ ሰባት ብር ከሀምሳ ሳንቲም በእያንዳንዱ ሰዓት ይከፈለኛል ማለት ነው። ስለዚህ ሶስተኛው ስቴፕ የሚሆነው ሬቱን ኮምፒውት አደርጋለሁ ማለት ነው ደይ ታይም በመሆኑ ወይም ደግሞ ሆሊደይ ዊክ ኤንድ ረስት አወርስ ወይስ ሚድናይት በመሆኑ ምክንያት ሬቱ ስንት ደረሰ? በሰዓት በፊት የሚከፈለኝ ስንት ሆነ? አራተኛው ስቴፕ ምንድን ነው የሚሆነው? መልቲፕላያ ያደርጋሉ በኢት ነመረው ኦቨርታይም አወርስ በሰራበት የኦቨርታይም ጊዜ አባሳሉ። ለምሳሌ የሚከፈለኝ ኦርዲነሪ አወር ሬት አስር ብር ነው። ግ አምስት ሰዓት ኦቨርታይም ፐርፎርም አድርጌ ቢሆን ይህንን አምስት ሰዓት ዴይ ታይም ላይ ከሆነ የሰራሁት አንዷ ሰዓት 15 ብር ሆናለች፣ በፊት አስር የነበረችው በአንድ ነጥብ አምስት አባስታ ስለዚህ አምስት ሰዓት ሲሰራ 75 ብር ይኖረኛል ማለት ነው። በስንት ሰዓት አምስት ሰዓት ካልኩሌት በማድረግ አምስት ሰዓት ኦቨር ታይም በመስራት ይህንን ኦቨር ታይም ይህንን አምስት ሰዓት የሰራሁት ሆሊዴይ ላይ ቢሆን ግን እያንዳንዷ ሰዓት በ25 ብር ሆና ሬት ተቀይራ ስለሆነ 125 ብር አገኛለሁ ማለት ነው። የሳምንት የረፍት ቀን ላይ ቢሆን ደግሞ እቺ አምስት ሰዓት የምታስገኝልኝ 100 ብር ነው ቢሆነው። ሚድናይት ከሆነ ደግሞ 87 ነጥብ አምስት ነው ቢሆነው። አምስተኛው ስቴፕ የሚሆነው ምንድነው? አድ ኦቨር ታይም ቱ መንዝሊ ግሮስ ኢንካም፣ ወደ ግሮስ አርኒንግ ውስጥ ኦቨር ታይሙን አካትተዋል። ግሮስ አርኒንግ የሚባለው አዲሽን ኦፍ ኦል ኢንካም በዚክ ሳላሪ፣ አልዋንሶች፣ ኦቨር ታይም፣ የሁሉም አይነት ክፍያዎች የጥርቅም ነው ግሮስ አርኒንግ የሚባለው የተከተልኩበት መነሻ ደግሞ እንደዚሁም ደግሞ አሉዋንስ አበሎች የትራንስፖርት፣ የፖዚሽን፣ ሃርድሺፕ ዴዛርት የመሳሰሉ ቱ እዚህ ጋር ያለው ጥያቄ ምንድነው ይላል ኢፍ ዩር ኦርዲናሪ ሃውርሊ ሬት ኢዝ ዘ አማውንት ቤዚክ ሳላሪ ምን ያክል ነው የሚሆነው? ከዚህ በፊት ያየነው የመጣ ነው ምሳሌ፣ በሰዓት 10 ብር ቢከፈለኝ ያልኩኝ ነበር። ስለዚህ በአንድ ሰዓት 10 ብር ቢከፈለኝ ከሆነ ወራሃዊ ደሞዜ ስንት ነው ነው ኦርዲናሪ ሃወርሊ ሬት የሚባለው ቤዚክ ሳላሪ ሲካፈል ለመቶ ስልሳ አምስት የስራ ጊዜያቶች ካሉ ስለዚህ ቤዚክ ሳላሪ ሲካፈል ለመቶ ስልሳ ደግሞ አስር ነው እያለ ነው ይህ ማለት ምንድን ነው አስር ሲባዛ በመቶ ስልሳ ቤዚክ ሳላሪ ማግኘት እችላለሁ ማለት ነው አንድ ሺ ስድስት መቶ ይህንን ኮንፊርም ለማድረግ አንድ ሺ ስድስት መቶ ቤዚክ ሳላሪ ሲካፈል ለመቶ ስልሳ ብናደርግ አስር ሰዓት ወይም አስር ብር ወይም ደግሞ ሃወርሊ ሬቴን ቴንን ማግኘት እችላለሁ ማለት ነው ሶ ግሮስ ኢንካም እዚህ ጋር ሲጠየቅ ቤዚክ ሳላሪ ሲደመር አበሎቼ ሲደመር ኦቨርታይም ክፍያዬ ሲደመር ቦነስ ካለኝ ኮሚሽንም ካለኝ የተነሳውበት ወይም ደግሞ የተቀጠርኩበት መነሻ ደሞዝ 160 ምንም ይነት አበል አልተሰጠም። ኦቨርታይም ደግሞ 8 ሳች ያለ እዚህ ጋር እንደምታዩት መቶ ሀያ አምስት ብር አግኝቼበታለሁ። ዊከንድ ረስት ላይ መቶ ብር አግኝቼበታለሁ። ሚድ ናይት ላይ በሰራሁት አምስት ሰዓት ደግሞ ሰማኒያ ሰባት ነጥብ አምስት አግኝቻለሁ። እነዚህ አራት አማውንቶችን ስደምራቸው ሶስት መቶ ሰማኒያ ሰባት ነጥብ አምስት የትርፍ ሰዓት ክፍያ አለኝ። ቦነስ አልተሰጣችሁም፣ ኮሚሽንም አልተሰጣችሁም። ስለዚህ ግሮስ አርኒንግ ሊሆን የሚችለው አንድ ሺ ዘጠኝ መቶ ሰማኒያ ሰባት ነጥብ አምስት ነው ማለት ነው። የተቀጠርኩበት ደግሞ ሲደመር ኦቨርታይም ክፍያ ኔክስት ስቴፕ የሚሆነው ምንድነው? ኦቨርታይም በዚህ መንገድ ካልኩሌት ካደረግን፣ ዲዳክሽኖችን ወይም ደግሞ ሳምትራክሽን ፍሮም ርኒንግ ከሰራተኛው ገቢ ላይ የሚቀነሱ አማውንቶችን ካልኩሌት ያደረጋሉ። ይሄ ማለት ታክስ፣ በጡረታ መዋጮ እና ሌሎች የቻሪቲ ከዚህ በፊት ብድር ካለበት የመሳሰሉ አይነት ዲዳክሽኖች። ሶ ታክስ ካልኩሌት ለማድረግ ደግሞ ታክሰብል ርኒንግ ማውጣት አለብኝ። ታክሰብል ርኒንግ ማለት ዛ አማውንት ኦፍ ርኒንግ ዛት ቢሎንግስ ፎር ታክስ ነው ከግሮስ ኤርኒንግ ውስጥ ግብር የሚቆረጥባቸው ገቢዎች። ሶ እንዴት ነው የሚገኘው? ግሮስ ኤርኒንግ ማይነስ ታክስ ፍሪ ኢንካም አድርጌ ታክስ ፍሪ የሚባሉ ኢንካሞች አሉ። ለምሳሌ ሃርድ ሺፕ የሚባሉ አልዋንስ፣ አደገኛ ሁኔታ ውስጥ ለምሳሌ በሽታ ያለበት ቦታ ላይ፣ ጦርነት ያለበት ወይም ደግሞ ሃዛርደስ ሲሆኑ ኮንዲሽኖች ባሉበት ቦታ ላይ ተመድባችሁ ለሰራችሁበት የሚከፈላችሁ አበል ሲሆን አዘርዋይስ ዴዘርት አልዋንስ ከሆነ የትራንስፖርት እንደዚሁም በከፊል ታክስ ፍሪ ከግብር ነፃ የሆኑ አሉዋንሶች አሉ። ሶ እነዚያን ታክስ ፍሪ አሉዋንሶች ከግሮስ ኢንካም እየቀነስክ የምታገኘው ታክስ የሚቆረጥባቸውን ገቢዎች ነው። ታክሰብል ኧርኒንግ ይላቸዋል። ሌላኛው ደግሞ ፔንሽን ነው። ፔንሽን ማለት ነው በሰራተኛው በኩል ለወደፊት ለጡረታ ጊዜ ተብሎ የሚቆረጠው ሰባት ፐርሰንት ነው። ቶታል ዲዳክሽን የሚባለው ደግሞ በታክስ መልክ፣ በፔንሽን፣ እንደዚሁም ደግሞ በአዘር ዲዳክሽኖች የተቆረጡብኝ ወይም ደግሞ የተቀነሱብኝ አማውንቶች ደምሬ ቶታል ዲዳክሽን የነዚህ የሶስቱን ሳሜሽን ካልኳችሁ ታክስ ካልኩሌት ለማድረግ በፊት ላይ በነበረው የታክስ ሬት ከሆነ እስከ 2017 ሐምሌ ድረስ በነበረው ጊዜ ከሆነ የሰራተኛው ገቢ ከዜሮ እስከ 600 ብር ከሆነ ታክስ ፍሪ ነው የሚደረገው። ከ601 ብር እስከ 1650 ብር ሲሆን 10% ታክስ ይከፍላል፣ 60 ብር ተቀናሽ ይኖራል። እስከ 3200 ሲሆን 15%፣ እስከ 5250 ሲሆን 20%፣ እስከ 7800 25%፣ እስከ 10900 30%። ከ10900 ብር በላይ ሲሆን ታክሰብል አርኒንጋችን 35% ይቆረጥብንና 1500 ብር ተቀናሽ ይኖረን ነበረ። በዚያ መሰረት ከሆነ ይህንን እየሰራን ያለ ነው። የሰራተኛው 1987 ብር አለው ታክስ ግብር የሚቆረጥበት፣ ማለትም ደሞዙንና ኦቨርታይም ያገኘው። ስለዚህ እዚህ ጋር ባለው የታክስ ኢንካም ብራኬት ከሆነ 15% ታክስ ይከፍልና 142 ብር 50 ሳንቲም ይቀነስለታል። ሶ 155 ብር ከ6.25 ሳንቲም ታክሲ ይከፍላል ማለት ነው የጡረታ መዋጮ ከደሞዙ ላይ 7% 112 ብር ይከፍላል። ሶ ቶታል ዲዳክሽኑን ማለትም 155 ብር የከፈለውን ታክስ እንደዚህም ደግሞ ቤዚክ ሳላሪው ከግሮስ አርኒንጉ ላይ ስቀንስ 1719 ብር ከ8755 እጁ ላይ ደርሰው ነበረ። አሁን ላይ ግን በተሻሻለው የታክስ ፕሮክላሜሽን ወይም ደግሞ በታክስ ፕሮክላሜሽን ነምበር 395/2017 መሰረት ከሆነ የሰራተኛው ታክስ አብል ለርኒንግ ከዜሮ እስከ ሁለት ሺ ብር ከሆነ ታክስ ፍሪ ነው የሚሆኑ፣ በፊት ከዜሮ እስከ ስድስት መቶ የነበሩ ገቢው። ከሁለት ሺ አንድ እስከ አራት ሺ ከሆነ 15% ይከፍላል። ከዚያ ሶስት መቶ ብር ይቀነስለታል። እስከ 7000 ከሆነ 20% ይከፍላል። አምስት መቶ ብር ይቀነስለታል። እስከ አስር ሺ ብር ከሆነ ታክስ አብል ለርኒንግ ከሆነ 25% ይከፍልና 850 ብር ተቀናሽ ይደረግለታል። እስከ 14 ሺ ብር ከሆነ 30 ፐርሰንት ይከፍላል። 1350 ብር ተቀናሽ ይኖረዋል። በት ከ14 ሺህ ብር በላይ ከሆነ ታክሳብል ኧርኒንጋችን 35 ፐርሰንት ታክስ እንከፍልና 2050 ብር ተቀናሽ ይደረግልናል። በእኛ ምሳሌ መሰረት ከሆነ የሰራተኛው ታክሳብል ኧርኒንግ 2000 ብር አልደረሰም፣ 1987 ብር ከ50 ሳንቲም። ስለዚህ ምንም የሚከፍሉ ታክስ የለበትም። የጡረታ መዋጮው ብቻ ከቤዚክ ሳላሪ ሁሉ 7% እንቆርጣለን 112 ብር ይመጣል። ቶታል ዲዳክሽን ስንሰራ ታክስ ምንም አይኖረውም። የጡረታ መዋጮው 112 ብር ይከፍላል። አዘር ዲዳክሽን ምንም የተለየ አይነት የቻሪቲ ወይም ደግሞ ከዚህ በፊት የተቀበለው ብድር የመሳሰሉ አይነት ተቀናሾች የሉበትም። ቶታል ዲዳክሽኑም የሚሆነው የፔንሽኑ 112 ብር ብቻ ነው። ኔት ፔይ እጁ ላይ ስንት ይደርሰዋል የሚለውን ካልኩሌት ስናደረግ ግሮስ ጠቃላይ ካገኘው 1987 ብር ከ50 ሳንቲ ቶታል ዲዳክሽን 112 ብር ስንቀንስ 1875 ብር ከ50 ሳንቲ እጁ ላይ ደርሰዋል ማለት ነው። ሶ ይህንን ጆርናላይዝ የምናደርገው ከሆነ የአካውንቲንግ ተማሪዎች ወይም ደግሞ አካውንታንቶች ከሆናችሁ ሳላሪ ኤክስፔንስ 1987 በዴቢት ይመዘገብ እና ታክስ ፔብል ዜሮ ነው። ፔንሽን ግን የሚደረግ ለጡረታ ሚኒስትር የሚላክ 112 ብር አለ ካሽ ፔይመንቱ የሚሆነው 1875 ብር ከ50 ሳንቲም። ሶ በክሬዲት ላይ ያሉ 112ና እና 1875 ጀምሮ በደቢት ከተቀመጠው ሳላር ኤክስፔንስ ጋር ተመሳሳይ ቁጥር ይሰጣቸዋል ማለት ነው። ይህን እነዚህ ጋር በምሳሌ ያስቀምጭ የላቸዋለው ሳፖዝ ሚስታሬክስ ደሞዙ 120 ብር ቢሆን ኖርማል ኦቨርታይም የሰራው 10 ሰዓት ቢሆን እንዴት ነው የኦቨርታይም ክፍያውን ካልኩሌት የምታረጉ? ሀወርሊ ሬቱን ለመስራት 12000 ሲካፈል ለ173 አደረግን በሰዓት 69 ብር ከ36 ሳንቲ ደርሰዋል ማለት ነው። ኖርማል የሚባለው እስከ ምሽቱ አራት ሰዓት ባለው ጊዜ ስለሆነ ኦቨርታይሙን የሰራው 69 ነጥብ 36 የሰዓት ክፍያው በ1.5 እና በዛው እና በ104 ብር ከ04 ሳንቲ እያንዳንዱ ሰዓት ምትያዘለት ኦቨርታይም የሰራው ምን ያክል ጊዜ ነው? ለ10 ሰዓት ነው እያንዳንዱ በሰዓት በ አንድ መቶ አራት ብር ከዚህ ሳንት 4 ሳንቲ እየተባዛችለት ሶ 140 ብር ከ40 ሳንቲ ያገኛል ማለት ነው የ12 ብር ደግሞ ኖርማል የሚባለው የኦቨርታይም ማለትም እስከ ምሽቱ አራት ሰዓት ባለው ቀላይ ስለሰራ ማለት ነው። ይህምን ወደ ግሮስ ሳላሪ ስንደምረው ነው ቤዚክ ሳላሪው ኦቨርታይም ያገኘው ብር አለ በድምሩ ግሮስ የሚባለው ኢንካሙ አንድ ሺ ሶሪ አስራ ሶስት ሺ አርባ ብር ከአርባ ሳንት ይኖረዋል ማለት ነው። እዚህ ጋር አሲው ማድርጉና ተማሪዎች ከሆናችሁ ይህንን ኦቨርታይም የሰራው አስር ሰዓት ፐብሊክ ሆሊዴይ በሚባለው እንደዚሁም ደግሞ ዊከንድ ረስት ላይ ቢሆን ምን ያክል የኦቨርታይም ክፍያ ይኖረው ነበረ? ይህንን በትክክል ካልኩሌት አድርጋችሁ ኮሜንት ላይ ለምታስቀምጡ ሶስት የመጀመሪያ መላሾች የካርድ ስጦታ ይኖረናል። እንደዚሁም ደግሞ ከፍ ያለ ስጦታ ማግኘት የምትፈልጉ ከሆነ ቤዚክ ሳላሪው 12000 ብር ነበረ። በእያንዳንዱ የኦቨርታይም ታይፕ ማለትም ዴይ ታይም የሚባለው ላይ እስከ ምሽቱ 4 ሰዓት ባለው፣ ለሊት ላይ፣ ዊክንድ ረስት ላይ፣ እንደዚሁም ካላንደር የሚዘጋበት ቀን ላይ ገብቶ 10 10 ሰዓት ቢሰራና ቤዚክ ሳላሪው 12000 ብር ቢሆን እጁ ላይ ምን ያክል ኔት ፔይመንት ይደርሰው ነበረ? ዊች ሚንስ ታክስ ሰርታችሁ ፔንሽን ሰርታችሁ ኦቨርታይም ሰርታችሁ እጁ ላይ የሚደርሰው ምን ያክል ነበረ የሚለው ኮሜንት ላይ በአግባቡ ለሚያስቀምጡ የመጀመሪያ ሶስት ምላሾች አሁንም ከፍ ያለ የካርድ ስጦታ ይኖራል። ስለ ተከታተላችሁኝ አመሰግናለሁ። ኦቨርታይምን በተመለከተ የሰራውላችሁ ቪዲዮ ይሄንን ነው የሚመስለው። ታንክዩ ጨርሻለሁ።